ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል የአዲስ የሆናችሁ ላይ ሸር ሳብስክራይብ ያደረጋችሁ ቤተሰብ ሆኑ፣ ነባር የሆናችሁ ደግሞ ላይ ሸር እያደረጋችሁ አበረታቱ። ስለምታበረታቱ ላይ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝ አስተማሪ የሆነው አደይ ድራማ በክፍል አንድ መቶ ሀያ አራት ይዤላችሁ መጥቻለሁ። ባለፈው በክፍል አንድ መቶ ሀያ ሶስት ቅምጥል ኪንጎ ለአዴይ ፍቅሩ እየገለጸላት እንዲሁም እኔ የራሴ ሰው አለኝ ስትለው አዋቃለሁ ግን እኔ ከአንቺ ውጭ ልቤ ማፍቀር እንደማይችል እወቄ ለላግብቼ መኖር እችላለሁ ግን ልቤ ሁሌም ላንች ነው የሚያፈቅረው ብሎ እየነገራት እያለ ማን ሰማት ቅምጥል ማለት ነው ግምጥል ደግሞ እያለቀሰች አንተ ምን አደረግኩ አለችው። አንተ ለምንድን ነው እውነቱ፣ እኔ የማትወደኝ ከሆነ ከኔ ራቅ አላልኩህም እንዴ? ለምንድን ነው እንደዚ የምትበድለኝ? ብላ በጣም አምርራ አለቀሰች ማለት ነው። ከዛ ውስጥ ደግሞ እንዴ እና ምን ማድረግ ነበረብኝ? እውነት ምን ነገር አልነበረብኝም ማለት ነው። አሁን እኮ አንቺ እንዳትጎጅ ብየ ነው እንጂ፣ እኮ እንደማፈቅራት እኮ አንቺም ታውቂያለሽ። ግን አንቺ እንዳትጎጅ ብዬ ነው አላት። እሷ ደግሞ ትተው ወደ አባቷ ቤት ሄደች ማለት ነው። እሱ ወደ ቤታቸው ልኮ ወደይዋትወደሚስገባ ማለት ነው ዱ ማለት ነው። በርና በር ታንኳኳ ማለት ነው። በር ሲንኳኳ ማነው ስትል አዴናት አዴ ላ ይቺ ፍቅርና ፍቅርና ቴና ናቸው እና ምንሆናችሁ ነው የምንፈልጋችሁ ነው ስትለው፣ የታለች የታለች አለች። ፍቅር ምንድን ነው ምን ፈለግሽ? ብለው ተነስተው አንች ደግሞ ምን ልታደርግ መጣሽ? ስላት ቴና ፍቅር ጀርባ ላይ ተደበቀች ማለት ነው አንተ ደግሞ ማን አንተ የኤላ ከሄደ በኋላ ተከትለ የመጣው ሽማ ነ አለችው። አንቺ ለአፍሽ ልክት ለአፍሽ ንግግር ለንግግርሽ ልኬት አኑሮለት ብሎ በጥፍ መታት ማለት ነው። ደግሞ ይቺ ሰራተኛ መሆኗ ሰራተኛ መሆኗ እንዳትረሳ፣ ኤላ ሲያውቅሽ እንደ ኤላ ትቶሽ ይሄዳል። አንች ሰራተኛ ሆነሽ እንዳትረሽ ብላ ስትላት እሱም ገፍትሮ ወደ ውጭ አስወጣት ማለት ነው። ሊሊ ደግሞ አለቀሰች፣ ተሰምተዋት እንደዚህ ብላ ስትሳደባት አለቀሰች። ብክም አቅፎ አጽናናት፣ እንዳይከፋሽ ብሎ አጽናናት ማለት ነው። በር ላይ ደግሞ ለአደይ ውጭ ነበረች እና ወደ ቤት እየገባች አገኘቻት አንቺ ደግሞ ከደብ አጠገብ እንዳትቀርብ አላልኩሽም እንዴ? አሁን ደግሞ ምን እያደረግሽ ነው? ምን እያደረግሽ ነው? አለቻት ማለት ነው። እሷ ደግሞ እንዴ ምን አደረግኩ? ምን ሆናችሁ ነው ደግሞ ፍቅር? አሁን የእኔና አንቺ እኮ ከአሁን በኋላ የሚያገናኘን ነገር የለም እኮ ቤትሽ ለቅቀልሽ ወጣሁ። አሁን ደግሞ ምን ፈልገሽ ነው? አለቻት አይ ምንም አልፈለግኩ፣ ግን አሁንም ከቤት ወተሽ አረፍን ስንል አሁን ከደፍ ጋሸ ሸቄታም እያልሽ አይደለ እንዴ ብላ እሷም አንድ እጇ እሷም አንድ እጇ ይዘው ልደበድባት ሲሉ፣ በኪ መጣና ልቀቋት፣ ልቀቋት፣ ምንድን ነው ምን ምን ስላደረገሽ ነው? አንቺ ደግሞ ከቤት ምን ብለሽ እንደወጣሽ አሁን እዚህ ላይ አደያ ጥገብ መጥሽ እንደስት ያለሽ እንዲ ብሎ አስፈራርቷት ሄደች ማለት ነው ፍቅር አሽና ርታ። ሮማኔ ደግሞ ወደ ቤታቸው ሄደው እንዴ ቤታችሁ እዚህ ነው? እዚህ ላይ እየኖራችሁ አይሆን ብቻ አለችው። እንዴ ርታ፣ ምን ሆነሽ ነው? አዎ እዚህ ላይ ነው የምንኖረው። እንዳች መሰለ ሽዴ እንደ ከተማ ላይ ተ ተንደላቀን የተወለድ ነው ምናምን አላት ማለት ነው። ምን ነው አያምርም እንዴ አላት። እንዴ፣ አይ አይ፣ ምንም ዝም ብዬ ነው አለችው። ተቀምጠው እዛ ላይ እያወሩ እያወሩ ነበርና ከዛ ለርታ እንሸኛት ብለው ወደ ቤታቸው ወደ የፍቅር እናት ቤት ሄዶ ማለት ነው። ከዛ ኪንጎ ደግሞ ደብሮታል። ምክንያቱ ቅምጥል ስትሰማው ወይ እንደዛ ብሎ ፍቅሩ እየገለጸላት ስትሰማው በጣም ደብሮታል። ለቅምጥል አስቀይሚያታለሁ ብሎ አስቦ ለዳይመንድ ናሸምግልልኝ ለቅምጥል አሳዝኛት አለው እንደዚህ ብዬ እየተናገርኳት እያለ ሁሉም ነገር እየተናገርኳት እያለ ለአደይ ዳይመንድ ሰማኝ፣ እቺ ቅምጥል ሰማችኝ እና ከዛ ልቧ ተሰብሮ እያለቀሰች ወደ ቤት ዋህዳለች። እና እባክህ አስታርገኝ ብሎ ለመኑ እንዲህ እና ልክ ነሃ እውነት ነሃ እንኳን ተናገርክ እንኳን ተናገርካ አንተ ደግሞ አንተም ለእኔ መናገር እያለብህ ሄደህ ለአዲ ሄደህ ለአዲ መቼ ነው አንተ የአዲ ፍቅር መቸንም ይወጣልህ? ደግሞ እንኳን ተናገርካት። ምክንያቱ እሷም እውነቱ አውቋ፣ ቅምጥል የምትሆን እውነቱ አውቋ መግባት አለባት እንጂ እንደዚህ ሽፍን ምን ይሰራለ? ብሎ በቃ ማሽ፣ አሁን ስ አሁን አገናኝ፣ አሁን ይቅርታ ልጠይቃት ነው እና እንደት አድርገ ልጠይቃት ስለው እኔ ጓደኛ እያለው ለአይዞሃን እጠይቅልሃለሁ እኔ ራሴ ቤቷ ድረስ ሄጄ ያለችበት ቦታ ላይ ሄጄ ይቀታ እጠይቅልሃለሁ አይዞሆ ብሎ አጽናናው ማለት ነው ለኬንጎ። ከዛ ዳይመንድ ደግሞ ወደ አባቷ ቤት ሄዶ በር ሲያንኳኳ ቅምጥል ከበተችው ማን ምን ፈልገ መጣህ አለችው። እንዲህ ምን ሆነሽ ቅምጥል፣ እዛ ላይ ኮኪንጎ እየተጨነቀ ነው ምን ሆነሽ ነው ስላት ደግሞ አታፍርም እንዴ አንተ? ደግሞ አባቴ እንዳላይ አባቴ በጣም ኃይለኛ ነው። አባቴ እንዳላይ አሁን እኔ ራሴ እመጣለሁ፣ ህድ አለችው። በቃ እሺ እጠብቅሻለሁ፣ ካልመጣች ግን ዋ መልሽን መንቋቋ ወጥ ጀበሩ ጣላት። በቃ እሺ እመጣለሁ፣ ህድ አለችው። ዴቪ ደግሞ ነው የፍቅር እናት ና ብለው ጠርተውት ነበር ና ዘናኝ ተቀምተው እያለን አዴ እንዴት ናት አለች አሉት። አዴ ደህና ናት አላቸው። ግን እዚህ አንድ ነገር ምን ነገር ፈልጋለሁ። እኔ አደይ የእጅ እጁ የለበትም፣ ይሄ ስራ ለእኔ እኔ የምላት ምግብ ለአደይ ብሎ ያመጣችው ብላ ያመጣችው ገዛ ነው። ይሄ የቤዛ ተንቆል ነው እንጂ የአደይ ስራ አይደለም። ግን አንቺ ግን ሰተጣሪ ለአደይ ለአደይ ሰተጣሩ ለአደይ እንደዚህ በክፉ ነገር ጠርጥሯት ተቀይሞ አዴ ከፍቷታል አላቸው፣ ማለት ነው እና ማን ነው የሰራው ማን ነው የሰራው ትላለ፣ ይሄ ጥፋት ማን ነው? እና አንተ ያድራ ልጅ እና ልጅ ስትገድል ዝም ማለት ነበረብኝ? እስከ እውነቱ ንገረኛል። አዎ እኔ ካሬጋ ነበር ብዬ ተጫወትኩ። ቤዛ ጸባይዋ ስትጋየር ለአዴ አሪ እንደዚህ ስትቆረባ ብሳት እንደዚህ እያዩዋት መሆኑ ነው ጸባይዋ ተቀየረ ባንዴ ብዬ ነበር፣ ግን ይሄ ተንኮል ለመስራት ነው ነገራችሁ እና ምግብ ይዛላት መታ ለአዴ ብይ ስትላት፣ አዴ ደግሞ እምቢ እና አልበላም ስትላት፣ እኔ ምግቡ ይዥብ ክላሴ ላይ ሄጅ የበላሁት ስለዚህ የበዛ የቤዛ ተንኮል ነው እንጂ የአደይ እጅ የለበትም ብሎ ተናገረ። ወይ ጉድ! ምን አይነት ተንኮለኛ ናት! እና ስራዋ ስለታወቀባት ነዋ የጠፋችው ይች ቤዛ የምትባለው አሳያታለሁ ብለው እንደውም ለአደይ የተናገሯት ነገር ሁሉ እንደውም ለአሽም ጭምር የተናገሩት ነገር እያስታወሱ በጣም ተጸጸቱ ማለት ነው የፍቅር እናት እና በቃ ሄጄ ይቅርታ መጠየቅ አለብኝ ብለው እያሰቡ እያለ ፍቅር መጣች። ፍቅር ስትመጣ፣ ልጄ እኔ በሰራሁት ስራ ተጻጽች አሉ። ይህ ስራ የሰራችው ላንቺና ሌደ የመረዘች ቤዛ ቤዛናት እንጂ አደይ አይደለችም። ለአደይ ብላ ያመጣችው ምግብ በልቶች በልቶት፣ እኔው እንደዚህ ሆነ። ላንቺ ደግሞ አንድ ቀን አስታውሰሽ ከሆነ ላንቺ ምግብ አምጨልኝ ብለሻት እኔና አንቺ አብረን የምንበላ መሆኑ ስታውቅ፣ ጨዋ አነሰበት ምን አነሰበት ብላ በሰበቡ ይዛው እንደተመለሰች ታስታውሻለሽ አልዋት አዎ እናቴ፣ ይች ኩፉ ምን አይነት ኩፉ ናት። አንቺ እና ስራዋ ስለታወቀባት ነው፣ አይጠፋችሁ አዎ ልጅ። አሁን ግን ለአሬ ህቺ ይቅርታ መጠየቅ አለብኝ፣ ከቻለ ከእሽ ካለችኝ ደግሞ ወደዚህ ቤት መመለስ እፈልጋለሁ ስትለው ስትላት እንዴ እናቴ፣ ደግሞ ወደዚ ተመልሰ ልትመጣ ነው አደ ያለችው። አዎ ልጅ፣ ምንም ጥፋት የለባትም። እሱም እሽ ካለችኝ ነው አለቻት። እንዴ ቀላል እሽት ያልትልቻለች አዎ ትመጣለች፣ እነ እንትደሰ እንዲያውም ትደሰታለች። በቃ እሺ ሂጅ አለውኝ ብሎ ወደ ልል ቤት ሄደው ማለት ነው። ይቀርቷል ልጠይቋት በርስ ያንኳኩ። አዴይ እና ለልል ተቀምጠው ነበር። አዴይ ለልል ፀጉሯ እየደበሰቻት ታስታውሻለሽ፣ አዴይ ይሄ እንደዚህ የሚያደርግ ጸጉር የሚያስተካክልልኝ የነበረው ኤላ ነው አለቻት። ኤላ እርሺው ለልል ይሄ ኤላ እርሺው ከሆኑ በኋላ ጠንካራ መሆን ነው ያለብሽ አሁን ደግሞ እኔ አለሁልሽ አለቻት አዎ ካልሆነ የማትረሸው ከሆነ ከአእምሮሽ የማታወጪው ከሆነ አእምሮ አማካሪ የስነ ልቦና አማካሪ መሄድ አለብሽ ስትላት አንቺ እያለሽልኝ አንቺ ኳለሽልኝ የአማካሪ እኔ መካሪ አለቻት። አይ እኔ እንደሱ እንደሱ ጋርሽ በቃ ተቀያየ እያሉ እያለ በራ እንኳኩ የፍቅር እናት መጡ። እንዲህ በኪ በኪ ነው የመጣ የመሰላችሁ። በኪ ግባ አሉት። ከዛ የፍቅር እናት ሆነ እንዲ ትዬ ብላ ደንገጠች አደይ ሊሊ አቀፈቻቸው። እሷም ተከትለ አቅፋው ሰላም ብላ አቅፋቸው ሰላም ብላቸው ተቀመጡ፣ ማለት ነው እዛ ላይ እያወራ፣ አደይ ልጅ ይቅርታ አድርግልኝ፣ ተቀየምሽኝ አይደል? አይ አልተቀየምሽም አልተቀየምኩትም፣ ግን አንድ ነገር እርግጠኛ የምሆንለው ይሄ ስራ ነው ያልሰራሁትም። በእናትዬ የምላለው በመወዳትነት የምላለው ይሄ ስራ ነው የለሁበትም ስትል፣ አሁ አሁንማ አነቃውኩ። አሁንማ ተረዳኝ ከሆኑ ትኳወኩ ይህ ሁል ስራ የቤዛ ስራ ነው። እና ልጅ ቀርበኝ፣ ደግሞ ከቻርሽ ወደ ቤትሽ ተመለሽ፣ ወደኔ ወደ ቤት ነይ አልዋት አይ ከሁን በኋላ እንመለስ ማለት በእናትሽ ልጅ ይቅርበ እናትሽ አይደለም፣ አለዋት በቃ እሺ፣ እመጣለሁ ግን ትንሽ ጊዜ እፈልጋለሁ አለቻቸው። በቃ እሺ፣ ችግር የለውም ልጅ የፈለግሽው ቀን እዚ ላይ ቆይተሽ መመለስ አለብሽ ብለዋቸው ብለው ወደ ቤታቸው ስመለሱ አሹና ፍቅር፣ እንዲሁም ቲና ሆነው እየተጫወቱ እንዲሁም አሹን ነበረ እና እየፈከረ ነበር እና ከዛ የፍቅር እናት በር ሲያንኳኩ ማን ነው ብሎ ልከፍት፣ ማን መጣ ብሎ ራሳቸው መታቸው እና ራሳቸው ስትወደቁ እና በክፍል አንድ መቶ ሀያ አምስት የፍቅር እናት እንዴት ሆኖ ይሆን? አሹስ በድጋሚ ከስራው ልባረር ይሆን? የምለው ይጀላችሁ ይመጣል። እስከዛኛው ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ተጠቅሙ። ወዳችኋለሁ።